እና ሊላሂ ወይ እና ኢለህ ራጆን የምሰማውን ወላሂ ማመን ነው ያቃቴ ማለት ነው። ምንድነው እየሰማሁት ያለሁት? እስኪ የነን ቪዲዮ እስከመጨረሻው ስሙት። በጣም ነው የሚያሳዝነው። መንገድልሻለን ብለው ይሄ ሴትዮዋ ቋይ ቋይ ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ፣ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ ሐቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወሽዴ ሽማግሌ ሰው። አዎ፣ ሴትዮዋ አቶ መኪና ውስጥ ነው ተሸፍና የምትቀመጠው። እና የሚወሽደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው። ከቢሮ ውስጥ ወሰዴ እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውነ ሌላ ክላስ ታስተኛ ና እንደ ኖርማን ነይናሽ ይትለኛለች። እና ማሸት መስሎኝ እኔም በድግብ ያችን ሴትዮ ኖርማል ማሸት አላደለ ሽኝ ላሉ ግሬን ምናምን ስለሚል ሚሲጅ ሚሲጅ አሻለው። ከዛም በኋላ ሶስት ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዝታ የተለዩ የምለብሳቸው ነገሮች ገዝታ መጣች። እኔ ጋር ስትመጭ፣ ይህ የለበሽ ነው መንጣት ያለብሽ ስትለኝ፣ እኔ አልለብስም ማለት ሴት ለባሏ የምትለብሰው ሰውነት የሚያስውድ እንደዛ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት። ስላት በስልኳ ብዙ ቪዲዮዎችን አሳየችኝ፣ የእኛንም ኢትዮጵያውያኖች። አንቺ ተነሱ የበለጥሽ ነሽ ወይ እነዚህ እነዚህ ሁሉ ከኔ ጋር ኔ የኖሩት የሚል በስልኳ አሳየች። ቪዲዮ ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋ ያለ ሁሉም ነገር ስታሳየኝ እኔ የሶስት ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግርተች ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና እባክሽን ይሄ አይነት ስራ ነው እዚህ ቤት የሚሰራውና አውጪ ስለ ግዴታ ትሰሪያለሽ፣ ግዴታሽ ነው አለች። የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። ደላላው የምትልሽ? አዎ አለችኝ ስትለኝ፣ ምን አማራጭ ወሰድኩኝ። ዛሬ በግልጽ ለደላላዋ፣ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት፣ አዎ አድርጊ ወደ ቤት አልመልስም አለችሽ፣ አልመልስም አወገልሻለሁ ተመጣሽም ማለች ፊትም አስራ አምስት ቀን አግተውኛለሁ እንደዚሁ ተስራ ሂጄ አስራ አምስት ቀን ሁለት መቶ ሀምሳ ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። እዛው ሁን ያንን ስራ ያለችኝ፣ ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው ማጠፋ አለች ማለት ነው። ምንም አማራጭ የለኝ፣ ክፍሌን ዘጋሁኝ። ከፍሌን ዘግቼ ክፍል ውስጥ ተቆጫልኩ። በመጨረሻ ጊዜ እኔ እንተናልኩኝ ራሴን ተሳትኩኝ፣ ደነገጥኩኝ። እየመጣች ተታገለኛል፣ ሴትዮ ጆይቶ እገልሻለሁ ተለኛል፣ ለታስጨንቀኛል፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁይ ማለት ነው። ውጭ ላይ ድንገት ይቆለፋል የበሩ፣ በሩ ቆልፋለው። ሽማግሌው የለም፣ ሽማግሌው ባሏ ነው? አባቷ ነው? ምኗ ነው ሽማግሌው? ቤት ውስጥ ያለው ሽማግሌ ለብቻው ሽማግሌው። እኔም አውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አደለችም፣ አረብ አደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት ኢራን ታዲያ? አረብ እኮ ነው ማሬ። ነጭ አይደለም፣ ፈረንጅ አይደለም፣ አረብ አረብ ነው። ባሏ ባሏ ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥ? እኔ እንደዛ አላረግም አልኩት። በአንድ ላይ ሆኖ እየተያዩ ነው የሚመስለው ካሜራው እንጂ፣ የድብቅ አይመስልም? ባንድ እያዩት ነው የሚመስለው፣ ፊትለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጠኛለ። ከሀቢባዬ እኔንም ቀርጠኛለሽ ተተናገርሽ እያለሽ ቀርጠኛለ። ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት ትንያል እየታገል እያለ የያዘችኝ እያለ ቀርጠኛለች። የአንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፈቃደኛ ሆኖ ነው ወይስ እንደ አንቺ እየታገሉ ነው? ሀይባዬ እነሱም አንዷ እየጮሆች ነው የቀረጠቻት። ስጮሃለች ማለት ነው ልቀቂኝ እያለች እንዴ ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረብኛም ነው እየደበላለቀች ምትለፈልፈው ማለት ነው። እና ቶሎ ብላስትሮን አረገችው። በውድ ግን የሆነውን ነገር አሳየችኝ። የሚያደርጉትን አሳየችሽ፣ አስገድጋቸው ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። ወደው የሚያደርጉትን የምታሳየው ምናልባት አደንዛል ሰታቸውን ምናምን ሊሆን ይችላል። አስክራቸውም የለያየ ነገር ሰታቸው ወደው የሚያደርጉትን የምታሳይሽ አንቺን የአንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየሽ እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው። ይህን ቪዲዮ እያጠራቀመች አዲስ ሰው በመጣ ቁጥር ተስ እሷ ያገሬ ልጅ ካረገችው ኖርማል ነው ማለት ነው ብላ እችም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው እንዲያደርጉት እና ሐቢባዬ እኔ ወጥቻለሁኝ፣ ፈጣሪ ደርሶልኝ፣ እንደማንም ህጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻል። ግን እዛ ያቆምነው ሽማግሌው ቢሮ መለሰች ቢሮ ምን አሉ? ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትየዋ የወሰደች ለዚህ ስራ ነው ብዬ በግልጥ ጩኼ ነበር፣ እንደብድ አርጎኛል ማለት ነው ስነግራቸው፣ ግን ማለት ነው ምን ችግር አለው ታዲያ ምን ችግር አለው ሁሉ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቆብኝ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያቆይ ይችላሉ። በአማርኛ ነው እንትን ያልኩት አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለን አሁን የመጣው ፋሽን ታዲያ ምን ይጠበስ አርፈሻሰሪም እንደምን ምን ይከብዳል አሉኝ ማለት ነው። ከዛ በቃ ምንም ሊያደረጉልኝ ያልቻለ ቤትዮቱንም እንዲዋት ነበር የፈለግኩት እንዲይዟትም ነበር የፈለግኩት ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄዴ። ከዛ ቤት ስሄድ ለምን ይሄን ስራ አልሰራሽም ተብዬ አስራ አምስት ቀን ታግቼ ተደበደብኩ። ሀቢባይ እንደዚህ ኩኔ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮሆፍ ቶች አሉ። ወጥቻለሁ፣ አልሐምድሊላሂ። ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆን ና እንትናቸው እንትን እንዲሉ እንዲቆጠቡ ነው። ይሄ ነገር እንዲቆጠቡ፣ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን ሽን የመለሱልሽ እኔ ማንንም ስለማልፈራ ለሐቅ ስለምሞት፣ ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው ላቢባ እንዳትናገር ያሉሽ እና ፓስፖርትሽን ይመለሱልሽ። ገባሻ? ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽ እና ጉዳይ እውነት ከሆነ ለእኔ ማስረጃ አቅርብልኝ። ሴትዮዋን የቀዳሻ ድምፅ ካለ ማስረጃ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቷቸውን ለጥፊ፣ የቪዲዮ ሰርች አጋልጣቸዋል። ሌላ አንቺ ማስረጃ ብቻ አቅርብ፣ ሌላ ምንም አልፈልግም። ማስረጃ ሄጂ ስጠይቃቸው፣ መጀመሪያ ሲጀመር እኔ ከሁለት ወገን ሰምቼ ነው ድምፅ መሆን ሄጂ ደላለ ዋንሳ ምናገራት ውሸት ነው ብላ ከካልቻ አቀርብላታለሁ ማስረጃ ይኸው ብዬ ልክላታለሁ። ከባሻ ዛራ ሚትሽ ናብሬ ሚትነሽ የት ሀገር ነው ለምትሉ ኢማራት ዩናይትድ አረብ ኤምሬት ነው አይደል አዎ ራስ አል ኸይማ ስለዚህ አሁን ሞዴሬተር እናስገባልሻለሁ ስልክ ቁጥርሽን ትልክልኛለሽ አንደኛ የምትዪውን ማስረጃ ታቀርቢልኛለሽ እሺ ሀቢባዬ ነይ ፓስፖርትሽን መለሱልሻት ሀቢባዬ ነይና መተሹ ሰጂ ለሀቢባ እንዳትናገሪ ብለው ነበረ ራሴን ፈራሁኝ አልሄድኩም ይሄንንም ሪከርድ በሙኒት በኩል ልኬዋለሁ ለሀቢባ እንዳትናገሪ መተሹ ሰጂ የሚለውን ለሙኒት በዋልሰብ ብሸር አድርጌላታለሁ። ለሙኒት ማለት ነው። እና እንደዚህ አንቺ ጋር ሙኒት ጋር የላክሹ ቮይስ አንቺ ጋር አለ። ምን አልሽኝ? ሀቢባዬ ለሙኒት ላኩላት ለሀቢባ እንዳትናገሪ መተሽ ፓስፖርትሽን ውሰጂ አሉኝ የሚለውን ቮይስ ለሙኒት ልኬላታለሁ አለሽ። ለሙኒት የላክሽላት ቮይስ አንቺ ጋር አለ። አይባዬ ከኔ ጋር እንትን ብሎ አለ ጠፍ ድምፅ የለውም። ጠፍቶብኛል፣ ግን እንትኑን እልክልሻለሁ፣ አሳይሻለሁ በስልክ ስልኬ ሪከርድ ስልኬ ሪከርድ ያላረግ ሲል ከውስጥ ከእንትን ከሊሞሪ ጋር ሳጠፋው ጠፍቶብኛል ማለት ነው ድምፁ። ምን አይነት ግድ የለሽ ነው? ምን ምን ምን ላደርግ አልችልም። ስልኬ እየሞላም ቢያለኝ ሪከርድ ያረግልኝ። አንቺ የምታወሪው ነገር እውነት ለመሆኑ እኔ ማስረጃ ምንድን ነው ምንድን ነው፣ ስላወራሽ ብቻ እንዳምንሽ ነው የምትፈልጊ? ማስረጃ ፈልጋለሁ እኔ፣ ድምፅ ለመሆንለት ነገር ማስረጃ ፈልጋለሁ። ማስረጃ ታቀርቢልኛለሽ? ሴትዮዋን የቀረፅሻት ድምፅም ቢሆን ወይ ስትታገልሽ የቀረጽሻት ቪዲዮ ካለ ልታቀርብልኝ ትችላለሽ። ያንን ያንንማ ሀቢባዬ እኔ ስልኬን እኮ ትቼ ነው የወጣሁት። ስልክ አልያዝኩም እኮ። ማስረጃ ሳይሆን ሀቢባ የምፈልገው ተዝ ስራቸው እንዲቆጠቡ እንደዛ ያሉ እህቶቻችን እንዳይሰቃዩ ነው የምፈልገው። እኔ ሌላ ከእነሱ የምፈልገው ዛራ አንዳም ትን በጣም ጥሩ ሄጄ፣ ከዚህ ስራችሁ ተቆጣው ሁሉ ስራኛ አንሰራውም ካሉኝ፣ ይሄው የምትሰሩበት ማስረጃ እምልበት ነገር አለሽ ወይ እኮ ነው። እኔ እኮ ልቤ ነው የምታወዙት። ሁሌ ምን እንጠይቃችሁ ማስረጃና ማስረጃ ነው። ማስረጃ ካለ ጥግ ድረስ እሄድላችኋለሁ። ጥግ ድረስ ድምፅ ሆናችኋለሁ ለእናንተ ብቻ ነው። ውጭ ጉዳይ ድረስ ሄጃለሁ። ስራና ክህሎት ሚኒስቴር ድረስ ሄጃለሁ። ኢትዮጵያ ውስጥ ድረስ ገብቻ እናግሬላችኋለሁ። ማስረጃ ካለ የትም ቦታ እሄድላችኋለሁ። ኤምባሲ ብትሉኝ የትም